ሰው ስሜቱን በቃ አውጥቶ ሲናገር ሰዎች ስለ ሰው አስተያየት ሲሰጡ ሰዎች እየጠጡ ሲዝናና ሰዎች የሆነ የሆነ ነገር ሲያደርጉ ሚዲያ ላይ እንደ እብደት የምታዩት ሰዎች እንደው በዋዛ ማበድ አለ ወይ አብድ ነው ምናምን እያላችሁ የሆነ የሆነ ድራማ የምትሰሩ ሰዎች አንቺ ከብት እንደው ከብት ሆን አትሊስት

እንደ ከብት ኑሪ ተብዬ እንደ ደሮ ነው ምፈልገው። እኔ እኮ ልክ ጎንደር እንደምታውቁት ደግሞ የምታወሩት ነገር በስማ በለው እነ ስማ በለው ስለ ጎንደር ማውራት የምንችል እኛ ብቻ ነን፣ ተወልደን ያደግንበት። ይህ እንድነግር ነው የፈለከው? ማነ በላቸው ግዛቸው ተስፋዬ ስለ ጎንደር ማውራት የምችል እኔ ብቻ ነኝ። ወደርክም ጠላ ጎንደር ለመሆን እኔ ናት። ካፋቸው እስካፍንጫቸው በአናታቸው ሊደፉ የሚጋጋጡ እንዴት ነው እኔ ሁኜ የማልኮረው? እንዴት ነው ጉራም አይኖረኝ በዚ? ወይ እኔ ጉረኛ ሳይሆን በቃ ፕራውድ አደርጋለሁ ስለሆንኩኝ ፕራውድ አደርጋለሁ። ከዚህ በላይ ብጎርር እንዲያውም ደስ ይለኛል። ያው እንግዲህ ምን ነው የእኔ ጉረኝነት። አንችን ተሰማሽ የኔ ቆንጆ በጓሮም በፊትም በኋላም በስተጀርባ ልትገቡ ነው። ጌታ ይወድሻል ተብሎ እኮ ድሮ እኮ ነው የተነገርን። አገር ቤት እያለ ጌታ ይወድሻል፣ ጌታ ሊመጣ ነው ምናምን ተብሎ የተነገርን። እኔ ደግሞ እንደዚህ አይነት ጅንጀና ስጠላ! ዝም ብላችሁ አዳምጡ። እኔ አሁን ዝምብዬ ለራሴ ነው እያዳምጥኩ ያለሁት። ጌታ ኢየሱስ ሲባርክሻል ምናምን፣ ፊት ሰጠዋችሁ ትወዳላችሁ፣ በቃ ዝም ብሎ አሸሸ ገዳሚ የሆነ ነገር። እኔ አንደኛ ፍሪደም ያለበት ሀገር ላይ ነው የምኖረው። ሰው ቢፈልግ ሙስሊም መሆን ይችላል፣ ቢፈልግ ኦርቶዶክስ መሆን ይችላል፣ ቢፈልግ ጴንጤ መሆን ይችላል፣ ቢፈልግ ሶስቱንም መሆን ይችላል፣ ቢፈልግ አለመሆንም ይችላል። ቢፈልግ እምነት አለመ የሌለው ሰው እንዳለ ታውቃላችሁ። እምነት የሌለው ሰው እንደዛም መሆን ይችላል። ፍሪደም ያለበት ሀገር ነው ወይ፣ በቃ እንደፈለጋችሁ የምትሆንበት። ሰው ስ ሌሜ ያለሁ ሌሜ አሁን የሆን ማኛ ጴንጤ ሆነ ተባለ ቁጭ ብሎ ብሔር ሲሳደብ አገር ሲያዋረድ አዋረድ ብላችሁ ትጫዋላችሁ። ኦኬ በቃ የኛው ነው፣ ለእኔ ህይወቴ ነው አለ። ለምን አልተሳደብክም ወይ አገርን ቁጭ ብለህ አላዋረድክም ነው። እኔ እኮ አንዳንዴ ስለ እውነት ነው አሁን እኔ የማወራው። ማሽቀበጥ አልወድ፣ ማሽለጥለጥ አልወድ። በቃ እኔ ተም ወይ የጴንጤን ወደ ላይ አድርጎ ኦርቶዶክስን ኦፍኮርስ ወርታች ካረገ ለምን ሃይማኖታችን እንዲህ ታረጋለ ብሎ የመጠየቅ መብት አለን ሁላችን ግን እሱ በቃ የተመቼኝ ይሄ ነው። ይሄ ለጨላም ሚግባ ለምንም ይግባ እንደ ስፓርታከስ ለምን አይገለበትም አይገለበጥም ነው በቃ። ያውም እዚህ ሀገር ስንት ዓመት ኑሮ ማለት ነው እና ሰው እኮ መብት አለው። እናንተ እኳ መብትና ግዴታችሁን ነው አላቅም ያላችሁ እዚ ጋ ያላችሁ ሰዎች ማርያም፣ ለምን እንደዚህ ድከም እንደምትኑሩ ታስቁኛላችሁ። እኔ ሜይ ቢ ህይወት አድግሞኛል መሰል እንደዚህ እኮ መርከማ አይጠበቅብን ነው ጋይስ። ሰው የፈለገውን የመሆን እኔ አሁን አንድ ሰው እንትን ነኝ ካለ መብት ነው ነው በቃ። አንድ ሰው እንደዚህ ነው ያደረገው ከተባለ መብቱ ነው በቃ። እኔ ስለ ራሴ ወጥቼ ማውራት ካለብኝ መብቴ ነው። እናንተ ደግሞ ወይ ማዳመጥ ወይ ደግሞ እንደ ሰው የምታመዛዝኑት ካለ አስተያየት ትሰጣለህ። መስጠት ከሌለብህ ደግሞ ትቀነጠሳለህ በቃ። እንደዛ ነው መሆን ያለበት ጋይስ። ሀብቱ ላይ ከሰው አንገት ላይ መቆም። ለምን ፔንቴ ትሆናለህ ለምን መዝሙር ተከፈተ ለምን ኦርቶዶክስ ሆነ ለምን እንደዚህ ሆነ ምናምን አንደኛ የጴንጤ መዝሙር ስትከፍቱት ድሬስ ኮድ አይፈልግ ምን አይፈልግ፣ ዝም ብለህ መስማት ነው። የኦርቶዶክስ ነጠላሽን አድርገሽ በደንብ ምናምን ብለሽ የምታዳምጪው ነገር ነው። ከዚህ መጣችሁ ልክ የጴንጤ ስለተከፈተ አሁን በቁምጣ ቁጭ ብዬ የኦርቶዶክስ ክፈችት ይኛለሽ እበት መሆናችሁን በቃ ማየው። ለዚህ እኮ ነው የጴንጤ መዝሙር አሁን እኔ ከርስ እያረኩ አይደለም ርስፔክት አደረጋለሁ። አይስበር ግን አሁን ምንም ክሬ በቁምጣ ነኛለሁ። አሁን እኔ ቁጭ ብዬ የኦርቶዶክስ ብከፍት ደግሞ ደዚህ እንደዚህ በቆምጣ ቁጭ ብለሽ እንትናችንን አታርክሽ ምናምን ደግሞ የሚል ደግሞ ይመጣል። እናንዳንዴ ጀስቲንግ አባውት ሳምቲንግ በቃ እኔ አሁን ስሜቴ ነው ይሄን መስማት። ለምንድን ነው መብቴ የምትጋፉኝ ጋይስ? እኔ አሁን እንደ ሰው ነው እያወራኋቸው ያለው እንደ በግ ኖሪ ተብዬ ሳይሆን አማራ ሲከፈት የትግሬ የትግሬ ሲከፈት የኤርትራ የኤርትራ ሲከፈት የኦሮሞ በቃ ራሳችሁን ኮምፔር አታድርጉ። ኤንቲንግ በቃ ትስ ሊስን ወሬቨር የተከፈተውን ነገር የጎንደር ጴንጤ የለም የናዝሬት ነው ያለ የናዝሬት አይደለም የመርካቶ ነው ያለ የምትሉ ሰዎች ደግሞ አላችሁ። እንዲ በምን ቢይዟችሁ፣ ቂጣችሁ ቢናቀር ነው አፋችሁን ቢይዛችሁ፣ በቂጣችሁ ትፈሳላችሁ። በቂጣችሁ ብትፈሱ በጆሮአችሁ ትናገራለች። ጆሮ እንግዲህ አይናገርም ይሰማል እንጂ፣ የእናንተም ጆሮአችሁ አሁን መናገር ጀምሯል። ቂጣችሁ ሁሉ ቀዳዳ ምጧል አሁን ለመናገር እና አባታቸው ነው የሚጨርቡኝ። ለምንድን ነው መብት የምትጋፉት? በየላይ ቡዬ ይሄዳችሁ ለምን ታያላችሁ? እንደ አሁን እናንተ አራት መቶ ሰማንያ ሁለት ሰው ጥሩ ጥሩ ሊኖር ሰው ይችላል። ግን አንዳንድ የምትልከሰከሱ ሰዎች እናንተ ቁጭ ባትሉ እኮ የኔ ላይፍ አራት መቶ ሰማንያ አይሆንም። ለአራት መቶ ሰማንያ ሰው እኮ ነው መግለጫ እየሰጠው ያለው እንደበጌ ኖሪ ተብዬ እደ እንዴ ነው ሚኖረው ፈረሰት እየቱ ግንም እንደው የዚህ ህዝብ ነገር እንዴት የሚመራት ነው? እንደ ሁለተኛ ቁጥር ሁለት ብትሰራልን እንደ ዶሮ ነው ምኖረው ብትልልኝ ለእኔ ራሱ ውስጤ ነው። አትሳደቢ ከብት ትላለች ደግሞ አንዷ እንደው እንዴት ልብሹ ልቅ ብሏል። ኒመር እኔ የራሴ ፕሮብሌም አለብኝ። እዚህ ጋ መጠሻ አትጨምሪብኝ። የምመጣው ልዝናና ነው የምመጣው በቃ፣ እኔ ደስ ያለኝን ነገር ልሰማ። እንደኔ ደግሞ አንደርስታንድ እንደሚያደረጉኝ ሰዎች አሉ። ከነሱ ጋር እኔ እየዘን ነው በቃ። ገንፎ ሰርቼ የበላሁት እኮ እዚህ እየበላሁ ኢንጆይ ላደርግ ነው የገባው። ለምንድን ነው ላይክ ኔጌቲቭ ነገር ደስ የሚላችሁ ወይም የሆነ ቆላድ ባየኖርች አሜሪካ ላይ ትዕዛዝ ምትሰጭኝ ማረምን ወይ የሆነ ቦታን ባይተጋዳ ላይ ውስጥ ሆነች ደግሞ አሜሪካ ላይ መጠች ትሰጨኛለች። የሆነ ሳውዝ ና ራሱ በጣም እኮ እንትን ነው። እንደ አስተያየት አትስጡ። አስተያየት መስጠት ይቻላል፣ ግን የሰውን መብት መንፈግ የተከለከለ ነው እዚህ ሀገር። በዲሞክራሲ የምትመራ ሀገር ነች። እች ሀገር ህግ ያለባት ሀገር ሶሻል ሴኩሪቲ ተሰጥቶን በቁጥር የምንቀሳቀስ ፓስፖርት ይዘን በዚህና በዛ ልንወጣ እምንያሳውን ምን? እኛ እኮ መብታችን የተጠበቀበት ሀገር ላይ ነው የምንኖረው። ቁጥር ተሰጥቶ ፓስዎርድ ፓስዎርድ እኮ ነው ሶሻል ሴኩሪቲ። እቃ ከእቃ እንኳን በሽጉጥ እኮ የሚጠበቅ እዚህ ሀገር። እንግዲህ ብራንድ የሆነ ነገር ይህን ያህል ነው። እኔ በመብት ማምን ሰው ነኝ። ክርስቶስ በጣም አሜሪካ ላይ ስኖር ምንድን ነው የኖርኩት ብዬ ማምን መብቴን ማንም እንዲነካብኝ አላቀ አልፈልግም። እኔ መብቴን ሆነ እኔ እንደፈለግኩ መሆን እዚህ ላይ ይቸምሽ አይስ እ የሰው መብት በቃ እንትን ይላሉ ይነፍጋሉ። እንዴ አሜሪካ ላይ ክርስቶስ እኔ የምሬ ነው ምናቸው ብዙ ሰዎች ልትኖሩ ትችላላችሁ። አሜሪካ ላይ ስትኖሩ ምንድን ነው አሜሪካ ላይ ስንኖር ጥቅማችን ምንድን ነው? ዛሬ አስራ ስድስት ህፃን ሰርቀ ብትሄድ እኮ ኢትዮጵያ ላይ ማንም አያይም። እንደ ቆሎ ተደፍቷል ህፃናት። እዚህ ሀገር ደግሞ የራስህን ልጅ እንኳን መቅጣት አችልም። ዳስዋይ እኮ ህጉ እኮ ነው ህግ እኮ ነው ልጅ ቃ ሲሰብር ኮርኩ መነበር ምጥለው ግን ሶኬ ብለ የምታልፍ ህግ እኮ ነው። በራስ በወልደርከው ልጅ እንግዲህ ማዘዝ አችልም እዚህ ሀገር። ህግ ያለበት ሀገር ነው እና መብታችሁን ወቁ ፕሊዝ። ከእናንተ ኔ ድንቁር ያልኩት ይሻላሉ። ደብል ድንቆሮ አስወር ነው የምላችሁ። ኤክስ ኤክስ ኤል ኤክስትራ ላርጅ እንዲ አንዳንዴ እንደምንለብሰውን ልብስ ነው እንዲ ሲሰፋ እንደዛ ነው መሰል የምናስፍ ጋይ እያሰብን ያለ ነው እንደለበስነው ልብስ ነው መሰል ምናስበው ሲ ሲወፍሩ ሰው አይፈሩ አሉ የሀገሬ ሰው ሲተርት። ስትወፍሩ በቃ ሰው አትፈሩም አይደል? እናንተ መብቶ ቁንጅ ጋይስ፣ ክርስቶስ እኔ አሁን እስቲ የሆኒ ማኛ ስድቡን ትቷል፣ ስለ ሀገርም እያወራም አይደለም። በቃ ይሄን የተስማማኝ ካለ መብት ነው እኮ ነው ማለት ያለባችሁ። ማርያም፣ ቴንክስ አገራችንም ተከበረች። ስለ ሃይማኖትም እየተሰደበ አይደለም። እናንተ ነው የምትሰሙትን ያልሰማ ኦፍኮርስ ጴንጤን እንትን ብሎ ኦርቶዶክስ እንትን ካለ እንደዚህ እያልክ ነው ብለህ ልጠይቁ ትችላላችሁ። ከዛ ውጭ ግን መብት እኮ ነው አንድ ሰው እንዲህ በመብት እንጂ እንጅ ጋይስ። እኔ አሁን ነገር ሙስሊም ነኝ ወይ ጴንጤ ነኝ ብዬ በመጣብህ ምን ታመጣለህ? ምናምን ታመጡት ጋይስ፣ መቀበል ነው ቻንሳችሁ። ውፍ እግዚአብሔር ስጣት፣ እንደው ከስድብ ወጣች፣ እንደው ሰላማን እኮ አገኘች። በቃ እንዲህ ብላ እኮ ተቀየረች። ማሜ የሚለኝ የለም ቁጭ ብላችሁ ለምን አልሰደባችሁም እኮ ነው። አሁን ለወኒ ማኛ የሚመስለኝ ቁጭ ብለህ ለምን አልሰደብከኝ እኮ ነው። ለፍላፊ ምን አገባሽ ይላል። ደግሞ ይል ጆሮ ተደፍኖ የሰው ጆሮ ይዘት ዞራለ የኢሞጆ ጆሮ ጆሮ ድፈት ንብሏል። በቃ በዚህ ይሄ የንብ ምንድን ነው ቀፎ እንትኑ ይደፍኖ የለ ተደፍኖብህ የሌላ ሰው ጆሮ ይዘት ዞራለ ፕሮፋይል አርገ አንጥራማይም መብት አለው አንድ ሰው ኦርቶዶክስ ጴንጤ ሙስሊም የመሆን ይሄን ማመን አለባችሁ ይሄን ማመን አለባችሁ ለምንድን ነው ማታምኑት ነው ኩዌሽን ነው this is my question guys ምን አባታችሁ ተሳደቡ ካልተባላችሁ የማርያምን የማርያምን ምስል ይዛችሁ የምትሳደቡ እናንተ አይደላችሁ እንደ የሰውን ልጅ የሰውን ልጅ የምትሳደው እኮ ቤተ ክርስቲያን ሂደሽ እንደዚህ እየሰገድሽ ተደፍተሽ ነው ልጅሽን አያሳድገው፣ አፈርቤ አንቺ አዝማሪ እያልሽ የምትሰድቢኝ አንቺ አይደለሽ እንዴ? ወይ አውቀሽ እየተጠቀምሽ ወይም ፕሮፋይሉን አላውቅም። አንጡራ ምን አባሽ ታደርጊያለሽ? እዚህ ቀምልሻለሁ። ገብታችሁ እኔ ሁሌ ያሳያችሁ ይል እንዴ ገብተው ቆይ እስኪ ማናት ምትሳደብ ብዬ ግብጥ ስል መዝሙር መዝሙር ይበዛል። ቤተ ክርስቲያን ሄዳችሁ ድፍት የምትሉ እንደዛ ነው። እንግዲህ ገብቼ ፔጃችሁን ሳየው እንደዛ ምትበዙ የማንም ሃይማኖት ተሳደቡ አይልም። እንዴም አይልም። ማንም ሚል የለም። በቃ ማንነትሽ ነው ግን አትጠቀሙት ነው የተባላችሁ። በቃ የማርያምንም የእግዚአብሔርንም እንደ ሚካኤል በጣም የምወደው እማምንበት ነገር የለም። ቤቴ ውስጥ በጣም አንዱ ሩሜ የሚካኤል ምስል ነው። ሞላ ግን አይሮን ኔድ እዚህ ፕሮፋይሌ ላይ አላረገውም። እከካም እኔ ባለጌ ኮንኩ ማሰደብ የለብኝም ቤተ ክርስቲያኑ ለዛ እኮ ነው የማልጠቀመው። እኔ አልጠቀምም እንጂ ፕሮፋይል ባደረገው ደስታዬ ነው እኔ ጠቀሙ ነው በቃ ፕሮፋይሉን አትጠቀሙ። እኔንም መጠሽ መሳደብ ከፈለሽ በትክክለኛው የእናትሽን ወይ የአባትሽን ያው ያሳደጉሽ ስለሆኑ እናትና አባትሽን አንቺን አይተን ማየት እንችላለን። ሳልደርስብሽ ከሰደብሽኝ እንግዲህ የእናት ያባትሽ ውጤት ነው። የእናትሽን ወይ የአባትሽን ይዘሽ ነይና በዛ ፕሮፋይል አርገሽ መጠሽ ተሳደቢ፣ ወይ ደግሞ የልጅሽን አርገሽ ዩአር ዘዋን። እኔ አሁን የሰው ልጅ አልሳደብም መሳደብ ስለሌለብኝ ለምን ልጆቼን ስለምወድ አልሳደብም። ለሰው ልጅ ክብር አለኝ። አንቺ መጠሽ ምሰድብኝ ብዙ ጊዜ ስሰድቡኝ እንኳን ልጆቻችሁን አስቀምጣችሁ አውጥቼ አላሳይም። አይኑን ሸፍኜ ነው እንደዚህ ማሳየው ያንቺን ፎቶ ግን ለሰው ልጅ ክብር ስለሌላችሁ የሰው ልጅ ትሳደባላችሁ እንዴ! ለሰው ሃይማኖት እኮ ክብር መኖር አለባችሁ ጋይስ። ማመን አለብሽ በቃ ይሄን ደደባቱ ነው። የራስሽን ሃይማኖት አክብር የሰው ሃይማኖት እንዲከበርልሽ። ፒሪየ በመብት መኑ ትክክለኛው ነው ይሄ ንግግሬ። የራስሽ ብሔር እንዲከበር የሰው ብሔር አክብሪ። እበት እኔ ስነግርሽ መጠሻ አትስደቢ። የሰው ብሔር እንድት የአንቺ ብሔር እንዲከበርልሽ የሰው ብሔር አክብሪ። የአንቺ ሃይማኖት እንዲከበርልሽ የሰው ሃይማኖት አክብሪ። ዳሴ ሁሉም የፈለገውን መሆን ይችላል፣ ግን ለምን እኔ አላየሁም። እጄ ሳይ አላየሁም። እኔ አልሰማም። እናንተ ነው የምትሰሙት። እሱ እኔ አልሰማም። ለምን እናንተ ቁጭ ብላችሁ ትሰማላችሁ? ዳስ ማይ ኩዌሽን። ደሞ እየሰደበ ከሆነ አለማየት፣ አለማየት ቁጭ ብላችሁ እየሰደበ ሲሰድብ ከሰማሹ እንኳን ችነሽ የምታበጅለት ቪው

ዮኒ ማኛ ከደበረሽ ዶን ስቴይ ሂዝ ፔጅ ለምን ቁጭ ትላላችሁ እዛ ላይ? አንቺ ቢዩን ቁጭ ብለሽ ካላበዛሽለት እንደው ተሳደበ ብለሽ ካመንሽ እንኳን አንቺ ነሽ የምታሰድቢው እኮ፣ ቸርቹን፣ ቤተክርስቲያኑ፣ ሁሉን ነገር የሚዲያ እንግዲህ የሚዲያ ኒሻን ለምን ሚዩት አረግሻት? የስ እኮ ነው ያለችው። ሶሪ ማሚቷ ያንሻን የፍችው የስ እኮ ነው ያለ እና አንድ ሰው ፐብሊክ ፊገር ነኝ አለ። የሚዲያ ሲስተሙ ካልገባሽ እንዲገባሽ ልንገርሽ፣ እኔ አፌን ስከፍት አምስት መቶ ሰው ቁጭ ብለህ ካየኸኝ አንተ ነህ ሞራል እየሰጠኸኝ ያለው ለፔጂ ወደድሽም ጠላሽም፣ እሱ ደግሞ ሶስት ሺህ ሰው ቁጭ ብሎ እያየው ከሆነ ኦርቶዶክስን ይሰድባል እያልሽ ከምትጋጋጭ እዛ ቁጭ አለ ማለት ቪው ከሌለ ለማን ያወራል? ለማንም አያወራም። እኔ ሲሰድብም ስላላየው አልመሰክርም። ግን እንዲሳደብ የምታደርጉ ቁጭ ብላችሁ የምታዩት ሰው ናችሁ። ዳሴት፣ እኔ ደግሞ መዝሙር ስከፍትብሽ በቃ ስሜቴ ነው። የመስማት መብቷ አለ። እናንተ አላችሁ ኮምፔየር አድርጋችሁ ለራሳችሁ ሃይማኖት እንኳን ክብር ቢኖራችሁ፣ እዚህ ሚዲያ ላይ የጴንጤ ተከፍቶ የኦርቶዶክስ ደግሞ ክፈች አትይኝም። መጠሽ ሪስፔክት ቢኖርሽ ለራስሽ። እኔ አሁን እናትና አባቴን ስለምወድ እንደዚህ ወጥቼ አፌን ስለምከፍት እናትና አባቴን ፕሮፋይል አላረግም አላረግም ስለም ሶ የኦርቶዶክስ ደግሞ የምከፍትበትን ታይሙን አውቀዋለሁ የጴንጤንም ንቄ አይደለም። በቃ ኖርማል ነው ለእኔ መስማት። አሁን ይህን መናቅ አይደለም ሪስፔክት አደርጋለሁ፣ ግን እሰማለሁ በቃ መስማት ስላለብኝ። አሁን አይደለም እኔ የሰማሁት በፊትም እሰማለሁ። የሆኒ ማኛ ብቻ ነው እንደ ጋይዝ ራን የሚያደርጋችሁ። ከዚህ በፊት እኔ ብስን ይከፍታለሁ መዝሙር። በቃ መስማት ለእኔ ላለሁበት ቦታ ላይ ሰላም ከሰጠኝ ምን አናደዳችሁ እናንተ? ለምንድነው የሚያናዳችሁ? እኔ የሆነ ነገር ሳረግ እኮ ካልተመቻችሁ መሄድ ነው፣ ወጡ። ስድድብን ምናመጣው ነው እኮ ጋይ፣ ስድድብ ለምንድን ነው የምትፈልጉት? በመብት መኑ መብት አንድ ሰው መብት እንዳለው ማመን አለባችሁ። ሆነ ነገር የማድረግ እንዴ አሜሪካ ላይ ቁጭ ብለን ልታፍኑን ትፈልጋላችሁ እንዴ ጋይ? በመብት መኑ እንጃ አንዳንዴ መብትህ እንዲጠበቅ እኮ ነው እዚህ ሀገር፣ ናይን ዋን ዋን ደግሞ ለፖሊስ የምጠረው አደል፣ እንደ አንተ እየከፈልከው ነው ያው ከስራ እንግዲህ እየተቆረጠ ቢከፈልም መብትህ እኮ እንዲጠበቅ ነው። የቲክታክ ጉንዳል ነው እኮ አሁን። ወይ እዚህ ጋር የሚቀጠር እንደ ለእናንተ ሴኩሪቲ ዘበኛ ማርያም ዘበኛ ብንቀጠር ደስ ይለኛል እኔ። እዚህ የምንጠቀም ሰዎች እንዳትገቡ ደግሞ ወይ ህግ ቢኖረው ኮመንት ነው ምናምን፣ ትክክል ግን ላወራበት እዛ ቁጭ በለን፣ አላስገባም ደግሞ አንተ ወይ አንቺ ቁጭ በሉ እዛ። እኔ አስተያየት የሚሰጠኝ ሰው አልወድም። ለእኔ ጥያቄ አትስጠኝ፣ እዛው ሳጥን መስጫ ሳጥን ቁጥር ሄደህ በየላይ ቡየ ዞር ክዛ ጠይቅ። ኩዌሽን እና ኤክስ ራይት ለሚሉ ሰዎች እኔ መጠየቅም መጠየቅም አልወድም። ሳወራ ብቻ ማዳመጥ ነው። ካልፈለግ ፔጁን ለቀ መውጣት ነው።

ይህ ይበጠብጣሉ እንደ የጨራሽ ሌላ ደሞ ኤክስትራ ነገር አንዱ ደሞ ምን ይላል? ሸሌው እዚህ ሀገር አይሸለልም። አንተ ባኳርድ መንዘር ያከር እዚህ ሀገር አይሸለልም። ሰርተ የምታመጣበት ሀገር ነው አሜሪካን ሀገር። ራሳችሁን ለእንትና አታረጉትም። ገንዘብ በፈለግከው ሀገር የሚመጣበት ሀገር ነው አሜሪካን። ሀስል መሆን ነው የሚጠበቅበት። አሜሪካን ሀገር በጣም እንደው ገንዘብ ወዳጅ ጎልድ ዲገር ካልሆነች በስተቀር እኮ ለመኖር በደንብ ሰርተ የምታርበት ሀገር ነው። እዚህ ሀገር መሸለል አይጠበቅብም። ግፋ ቢል አልተማርክም የምትባል የአስራ አምስት ብር በአሁኑ ሚኒመም ወንጅ የአስራ አምስት ብር ስራ እንኳን አታጣም። ኔክስት ኔክስት አዋሪው ብለህ ያልተማረ ደደብ ደደብ ፊደል ያልቆጠረ እንኳን አሜሪካን ሀገር ብር ሰርቶ ያድራል። ምንም ለሸሌነት የሚዳርጋችሁ ምንም ነገር የለም። ድሮም ሰራተኛ ነበርሽ። በጣም አረ ሲያስጠሉ የት እንኳን የት እንደሚሸረሙት እንኳን አያውቁም። የምትሸረሙትም ሴት ሺሀብ ሪዝም አምና ጄች የአሜሪካን ሀገር እኮ ያሸረሞጥ ምን እኮ ያስቁኛል። ነገርኩሽ፣ በጣም እንደው ገንዘብ ወዳጅ ጎልድ ዲገር ካልሆነች በስተቀር ያው ሻባ ምናምን ጠብሳ ሌዚ ሌዚ ማዘሪ ያከር ካልሆነች በስተቀር አሜሪካን ሀገር የማይከመነኝ ፊቢ ስማርት